ያደረግላት መስተፋቅር ነው ያደረግላት የመስተፋቅር ቢሆን እንጂ እንዲሁማ ዝም ብሎ አያደርግላትም። ሀይሚዬ ከቡራዬ ውጭ ወደ ውጭ እያሉ ታዲያ የማዳም ቅመሞች እኔ የምላችሁ ይህንን አህል ዓመት ድረስ ሲደርሱ ቡራዬ አንድ ቀን ሀይሚን እወድሻለሁ ብሎ አንድ ቀን የፍቅር ጥያቄ ሲያቀርብላት አልሰማሁኝም። በተለያየ ሚዲያም ላይ ኢንተርቪ ተደርገው ምንም የፍቅር ምላሽ ምንም አልሰጠም። እኔ ግን ጨረቃዎች፣ እውነቴን ያላችሁ እህቶቼ ወደ ራሳችሁ ብትመለሱና እንዲሁም የቡታ ጅራዎች ጊቶበሮች ግብ የማዳም ቅመሞችን በማስለቀስና ላይ ቁጭ ብለው አረ አለን አትጨነቁ እንኳን ብትሉ ምን አለበት ይሄው አቶ ቡራ ቲክቶክ ላይ 24 ሰዓት ቁጭ ብሎ ግን ኦዲንሶቹ እንደዚ ሲያለሱ ዛሬ የማደራቸው ቢሰማም ትንሽ ልብ ይሰብራል እባካችሁ የማዳም ቅመሞች ወደ ራሳችሁ ብትመለሱ እንደኔ መልካም ነው ነው የምለው ጨረቃ ፋሚሊዎች እኔ በጣም ነው የምወዳችሁ በጣም ነው የማደንቃችሁ ከ ጎኔ ያላችሁ በጣም ልዩ እህቶቼ ናችሁ እላለሁኝ። ሀይሚዬና ቡራዬ በአንድ መተውላችሁ የምትደሰሱበት ቀን እኔም ናፍቆኛል። ይሄ ዳኒ ደግሞ ሲያውት እንዴ ዳኒ ይሉ እንዴ፣ እባክህን በሰው ፍቅር አትግባ። ደግሞ ሀብል ያደርግላታል እንዴ! ሀይሚዬ እኮ ፍቃደኛ አይደለችም ሲጀመር። ሀብል ሲያደርግላት እንዴት እንደቀፈፋት እንዴት እንደቀፈፋት ግን ለእኔ አይገባኝም ማለት ስነ ስርዓቷ ማለት ነው። እና ሌላ ሰው ቢሆን አውልቆ ነበር የሚጥለው። እና ቡራ ደግሞ ሀያ ራስ አለ ቲክቶክ ላይ ሆነ። እንዴት ሰላም አትላቸውም እነዚህን የመሰለ ጨረቃ ፋሚሊዎች? እውነት ሳያውቃቸው ብቻ እኮ ነው የሚያድንትን የሚለው፣ እውነት ነው የሚላቸው። እንግዲህ አቀባበላቸው እኔ አሁን ባለፈው ሲድላቸው እንደውን ስፍስፍ ብለው ዜድዬ ሰብስክራይብ አድርጉ ብለው። የእኔ እናቶች፣ እኔ ግን በጣም ነው የምወዳችሁ። ደስታችሁ ተመልሶ የማያደርገኝ። ዳንኤል ግን ጥግህን ብትይዝ በጣም መልካም ነው። መስተፋቅር አድርገባት እንጂ ሀይምዬ አትቀበልህም ነው እኔ የምልህ።